ማህበራዊ ሚዲያውን አጥለቅልቆት መነጋገሪያ የነበረው ጉዳይ የምንወዳት እህታችን ዘማሪት ዘሪቱ ከበደ ጉዳይ እንደሆነ ብዙዎቻችሁ ተመልክታችኋል። እኛም ይህንን ጉዳይ ለማጥራትና የእሷን ስም ሲያጠፉ የነበሩትን ሀሰተኛ መረጃ እንዳሰራጩ ለመናገር የተለያዩ መረጃዎችን ወደ እናንተ እያቀረብን ነበረ። በዛሬው ዕለትም የተለያዩ ዘማሪዎች፣ አገልጋዮች ዝምታቸውን ሰብረው እንግዲህ እውነታውን ተናግረዋል። ዘሪቱ ከበደን ለማሸማቀቅ የሚደረግ የትኛው ሙከራ ስህተት መሆኑንና እሷ በጌታ የሱስ ክርስቶስ አምና የዳነች ያለፈው ኃጢአቷ የተሰረዘላት በንስሐ በእግዚአብሔር ፊት ቀርባ ሁሉ ነገር በደሏና ኃጢያቷ ተሽሮላት አሁን አዲስ ሰው ሆና እያገለገለችን እንደውም ከዛም አልፋ ደግሞ በመዝሙሮቿ እንደዚሁም ደግሞ በተለያዩ ማህበራዊ ሚዲያዎች ላይ ኢየሱስ ኢየሱስን በሚሸቱ ጽሁፎቿ ብዙ ነፍሳት ወደ ጌታ መንግስት እንዲጨመሩ የራሷን አስተዋጽኦ እያደረገችና ለብዙዎች የመዳን ምልክት ጭምር ሆና በብዙዎች ዘንድ ተወዳጅነትና ታዋቂነትን እያተረፈች እህታችን መሆኗ መዘንጋት የለበትም። ታዲያ ከዚህ ከሰሞኑ ከተሰራጨው ሀሰተኛ መረጃ ጋር ተያይዞ ከደቂቃዎች በፊት ኒቆዲሞስ ሾም በተባለ ፕሮግራም ላይ የምናውቃት ተወዳጇ አገልጋይ ትዕግስት እጅጉ የሰፈረችው ጽሁፍ ደግሞ የብዙዎችን ትኩረት ስቦ ነበረ። እንደዚህ ይላል። ዲያብሎስ አትሆኑ፣ አገልጋይ ትዕግስት እጅጉ የሰውን ስም ማጥፋት ተራ ነገር መስሎ የሚታያችሁ ሰዎች ስም ማጥፋት አዲስ ኪዳን በተጻፈበት በግሪክኛ ምን እንደሚባል ልንገራቸው፣ ዲያብሎስ ይለዋል። እንግዲያው ዲያብሎስ የሚለውን ስም ያገኘነው ነው ከዚሁ ቃል ነው። እንዲሁም አሮጊቶች በአኗኗራቸው የተከበሩ እንዲሆኑ በጎ የሆነውንም የሚያስተምሩ እንጂ የሰው ስም የሚያጠፉ ወይም በወይን ጠጅ ሱስ እየተጠመዱ እንዳይሆኑ አስተምሯቸው። ቲቶ ምዕራፍ 2 ቁጥር 3። እዚህ ክፍል ላይ የሰው ስም የሚያጠፉ እንዳይሆኑ የሚለው ቃል ዲያብሎስ እንዳይሆኑ የሚል ጠንካራ ትርጉም የያዘ ነው። ዲያብሎስነት ደግሞ በየትኛውም ሃይማኖት ተቀባይነት ያለው ማንነት አይደለም ስትል እንግዲህ ከሰሞኑ ከዘሪቱ ከበደ ጋር ተያይዞ ተነሳ ከነበረው ሀሳብ ጋር እውነታውን ባይብሊካል በሆነ መንገድ አስረድታለች። እንደዚሁም ደግሞ በተለያዩ ፊልሞችና ድራማዎች ላይ የምናውቀው በኢቢኤስ ቴሌቪዥን ደግሞ አራዳ ቅዳሜን የተሰኘ ፕሮግራምን አዝናኝ ድራማዎችን በማቅረብ ተወዳጅነትና ተቀባይነትን ያተረፈው ናትናኤል አብርሃም ደግሞ በበኩሉ እንደዚህ ብሏል። ሰው እንዴት በምህረት መቆሙን ይረሳል? ከሰሞኑ በማህበራዊ ድረገጽ ላይ ከዘሪቱ ከበደ ከልጅነት እስከ ልጁነት መጽሐፍ የተወሰደ በማስመሰል ያልተባለ ሀሳብ ተጽፎ ሲዘዋወር አየው። መጽሐፉን ለማንበብ እድሉ ነበረኝ። እናም የተዘዋወረው ሀሳብ መጽሐፉ ከያዘው ሀሳብ ጋር ከሀሳብ ውጪ የተጠመዘዘ ሆኖ ስላገኘሁት መጽሐፉን እንዳነበበ ሰው የሚከተለውን ለማለት እወዳለሁ። የተጻፈው ሀሳብ ያልተጻፈና የሰውን ሕይወት የሚረብሽ ሊሆን ይችላል ተብሎ አለመታሰቡ ያሳዝናል። በመጀመሪያ ያልተጻፈን ሀሳብ በተባራሪ አረዳድ አውጥቶ መለጠፍም ሆነ ስም ማጥፋት አግባብነት ያለው አይመስለኝም። ሁለተኛ፣ ከመጽሐፉ የተረዳሁት ለሰዎች መማሪያ ይሆናል ለሰዎች ይጠቅማል ተብሎ ራስን ጻድቅ ሳያደርጉ በግልጽነት የተኖረንና ያለፈን ሕይወት ከውጣ ውረዶቹና ከስኬቶቹ ጋር የሰፈረበት ምስክርነት ነው። ታዲያ በእግዚአብሔር ምሕረት እንደቆመ ሰው ለእኛ በቅንነት የቀረበን ሀሳብ ያልተባለ ብሎ ጽፎ ሰውን ለማሸማቀቅ መሞከር አሳፋሪ ነው። በተለይ በቅንነት አስመስሎ በሐሰት ሰው ላይ እንዲማረግ ለፈጣሪም የሚያሳዝነው ነው። መጽሐፉን ብታነቡት የተሻለ ይመስለኛል ሲል ናትናኤል አብርሃም እንግዲህ ሀሳቡን በማህበራዊ ገጽ ላይ አስፍሯል። እንደዚሁም አማንሻሎምም ደግሞ ከጥቂት ደቂቃዎች በፊት በፌስቡክ ገጹ ላይ እንዳሰፈረው ዘሪቱ ላይ የተከፈተው ዘመቻ ጴንጤ በመሆኗ መሆኑን መቼስ ተማምነናል አደለ አደረገች የተባለው ግን የት ሆና እንደሆነ ባይረሳ የሚልን አጠር ያለ ግን ከባድ መልእክትንም እሱም ጨምሮ አስተላልፏል። ለማንኛውም ግን የተለያዩ ሰዎች በዘሪቱ ላይ የተነሳውን ሀሳብ እየተቃወሙ ይገኛሉ። ዘሪቱ ግን አሁንም በጨመረ ቅባት በጨመረ ሞገስ ደግሞ ማገልገሏንና ብዙ ነብሳትን ከጨለማ ህይወት ወደሚያስደንቅ ብርሃን የምትናጠቅ እህታችን መሆኗን በዚህ አጋጣሚ መዘንጋት የለብንም። እንደውም እንደዚህ መነጋገሪያ መሆኗ የበለጠ እንድንወዳት፣ የበለጠ እንድናከብራት ሰዎች እሷን ከየት ህይወት ወደዚህ እንደደረሰች እንዲረዱ ይህን ደግሞ ያደረገው ኢየሱስ መሆኑን እንዲያውቁ መንገድን ይከፍታል ብለን እናስባለን። እናንተም በዚህ ጉዳይ ላይ ሀሳባችሁን ልሰጡን ትችላላችሁ። አብርሃም ሊንከን ሊያዋረደው ፈልጎ አንድ ባለሀብትና ፖለቲከኛ የነበረ ሰው በኮንግረስ መሃል እንደዚህ ያለ የአሁኑ ፕሬዚዳንት አብርሃም ሊንከን የችጋራም ልጅ ነበረ፣ አባቱ የእኛ ሊስትሮ ነበረ፣ እሱ ደግሞ እኔ የሰጠጣ መጠጥ የሚቀዳልኝ ሰክሬ ስወድቅ የሚያነሳኝ ነበረ ብሎ ኮንግረስ መሃል በመናገር ብዙዎችንም አሳቀ። አብርሃም ሊንከንም ቀጥሎ የተናገርከው ሁሉ እውነት ነው። አባቴ እናንተ ቤት ሊስትሮ ነበረ። እኔም ደግሞ መጠጥ ቀጂህ ነበርኩኝ። ስትወድቅም ደግሞ ብር እየከፈልከኝ አነሳህ ነበረ። ነገር ግን እኔ ያን ሁሉ ታሪክ ቀይሬ ዛሬ የአሜሪካ ፕሬዚዳንት ሆኛለሁ። አንተ ግን ዛሬም ትጠጣለህ፣ ዛሬም ትንገዳገዳለህ። እኔ ግን ለውጫለሁ ብሎ አለ። ታዲያ ከሰሞኑን በምንወዳ ትህታችን ዘሪቱ ላይም ተመሳሳይ ነገር የገጠመ ይመስላል። ከልጅነት እስከ ልጅነት በሚለው መጽሐፏ ላይ አስቀድሞ የነበረችበትን ህይወት ምንም ሳታስቀር አስቀምጣለች፣ ያጠፋችሁንም ያለማችሁንም። እና አንዳንድ ሰዎች ይህንን ተንተርሰው ለማዋረድ እና ለማሸማቀቅ እየሞከሩ ነው። ይሄ ግን ያለፈ ነው። አሁን ሌላ ሰው ነች። ፊሸሊ ደግሞ ወታም በጣም እግዚአብሔርን እርዳታ እየተናገረች እግዚአብሔር ብዙ ነገር እንዳደረግላት ብዙ እንደለወጣት ነግራለች። ስለዚህ ብዙ ከንቱ የሆነ ትችትና ከንቱ የሆነ ማሸማቀቅ ነው የሚሆነው እንጂ ምንም ጥቅም የለም። በዘሪቱ ህይወት እግዚአብሔር ስላደረገው ነገር ሁሉ እግዚአብሔርን እናመሰግናለን። በርቺ፣ በጣም እንወድሻለን። ህዝቤ ዘሪቱ ላይ የተነሱ ዘሪቱ ምን አጥፍታ? ምንም አላጠፋችም። አንድ ከባድ ጥፋት ብቻ ላያጠፋቸው፣ እሱም በኢየሱስ መከተል። ከዚህ በላይ ጥፋት የለም እሱ ራሱ እንደተናገረ እኔን የምትከተሉ ከሆነ አላችሁ፣ ለደቀ መዛሙርቱ ዓለም ይጠላችሁ፣ ዓለም ቢጠላችሁ አትደነቁ፣ ከዛ ስላወጣችሁ ነው። እኔን አሳደዱኝ ከሆነ ያሳደዳችሁ እኔን ከተቀበሉ ይቀበሏችኋል። ያን ምስኪን ሰው ሁሌ መልካም እያደረገ የኖረውን ጌታ እንኳን የሰቀለ የዓለም ህዝብ ዛሬ ተከታዮችን በውሸት በሐሰት በድካማችን ቢያሳድደን ስማችንን ቢያጠፋ አይገርምም። ኢየሱስ አሳደድ ነበርና ይህም ትክክለኛ ደቀ መዝሙር ለመሆኑ ምስክር ነው። ይህ ውድ የይሁ ሚዲያ ቤተሰቦች በዛሬው ፕሮግራማችን ከዘሪቱ ጋር በተያያዘ በተከታታይነት ስናቀርብላቸው የነበረው ፕሮግራም ሐሰተኛ መረጃን ሲያሰራጩባት ሊያሸማቅቋት ሲመክሩት ከነበሩት ሀሳብ ጋር ብዙ ዘማሪያ ብዙ አገልጋዮች እየተቃወሙና ሀሳባቸውን የሰጡበትን እውነት ለእናንተ አቀርብንላችሁ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብሰሟቸው የእናንተን መንፈሳዊ ህይወት ያንጻሉ፣ ይገነባሉ እንደዚሁም ትክክለኛ መረጃ ይሰጣሉ ያላቸውን ጉዳዮች ወደ እናንተ በአዲስ አቀራረብ እና ይዘት ማቅረባችን እንቀጥላለን። የምንለቃችሁን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በዚሁ አጋጣሚ እንጠይቃለን። በእርግጥ በምንለቃቸው መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችን ላይክ እንደዚሁም ቻናሉን ሰብስክራይብ በማድረግ ደግሞ ወደ 28 ሺ ሰብስክራይበር እየተጠጋን ነውና ምስጋናችን ላቅ ያለ ነው። በቅርቡም 30 ሺ፣ 40 ሺ፣ 50 ሺ እያልን እንግዲህ ብዙ ቤተሰብ እንደምንሆን እኛም እናምናለን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው መንፈሳዊ መረጃዎች እስከ እንደምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካሙ ጊዜ ይሁንላችሁ።